አንድ ሰው የሰው ደስታ ያስደስተኛል ካለ በደስታው ጊዜ ይሆናል። ሌለ የሰው ቴንሽን መጠበቅ አለባችሁ፣ ሪስፔክት ማድረግ አለባችሁ ለምትወዱት ሰው ማለት ነው። ዛሬ እንግዲህ የሀይሚዬ ሁለት መቶ ሀምሳ ሺህ እነሄና እነ ሙፍታ ሰብሰብ ብለው እነ ፍጼ ሊያከብሩላት ያው ተዘገጃይተው አዘገጃጅተው ተገኝተዋል። ትላላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ፣ በያላችሁበት ብዝት ይበልልኝ። የምሬ ነው የምላችሁ። ውዶች መተናል ሰላም የለም። እውነት ዛሬ ታርቀው ይመጣሉ ወይም የሆነ አዲስ ነገር ነበር የጠበኩት እግዚአብሔር በሚያውቀው ማለት ነው። እና ግን ምንም ሰላም የለም፣ ሰላሙ ተጧጥፏል እያልኳችሁ ነው። ለማንኛውም ውዶች፣ ይህን ቪዲዮ ላይክ በማድረግ ጀምሩት። ሀሳብ አስተያየት ካላችሁ ደግሞ በስተ መጨረሻ በኮመንት አስቀምጡ። ፈታ በሉ ስድብም ያላችሁ ፈታ በሉ ፈታ በሉ። ቤት ነው ቤቱ የኔ ነው ትላላችሁ። እንዳትሸማቀቁ እንግዲህ ይቺ ትንሽዬ ቀዳማዊት የሚዲያው መሪ የሴቶች በላይ የኔ እንቁ የኔ በቃ ምን ልበላችሁ፣ የኔ አንደኛ ማለት ነው ሁለት መቶ ሀምሳ ሺ ገብታለች። ገና ሶስት መቶ ሺ እንጠብቃለን። ኮንግራ በድጋሚ እንኳን ደስ አለሽ የኔ ልዕልት፣ ይገባሻል ማለት ፈልጋለሁ። መልካም ምኞት መግለጽ እፈልጋለሁ። በቅድሚያ እንግዲህ እነ ሄናዬ እንዲሁም ሄናዬ ያራድዬ ልጅ ይመቸኛል። አይ ሪስፔክት፣ ቢግ ሪስፔክት ሄና፣ ባይ ዘ ወይ ምርጥ ያራሪየ ልጅ ፍፄ ምናምን ነገር እንግዲህ ሰብሰብ ብለው የሀይሚዬን 250 ሺ ለማክበር ባጠቃላይ ተገኝተዋል ማለት ነው። ይሄ ደግሞ እንደሆነ ብሩኬና ሀይሚ ምንም የሚያውቁት ነገር የለም። አይ ቲንክ ይሄንን ዝግጅት ያዘጋጀው ብሩኬ ይመስለኛል። ይሄንን ዝግጅት ብሩኬ ነው የሚያዘጋጀው። ምክንያቱም ብዙ ጊዜ ምን ብሏል፣ 250 ሺ አስገቡ፣ ለየት ያለ ሰርፕራይዝ አላት ምናምን ነገር እያለ እየደጋገመ ሲያወራ ነበረ። ያው ቢያዘጋጀውም እንግዲህ የመጨረሻ ላይ የተፈጠረውን ነገር ሁላችንም አይተናል። እመለስበታለሁ፣ ባይ ዘ ወይ እመለስበታለሁ። በነገራችን ላይ እንግዲህ ሀይሚም ብሩኬ መጥ ጡ መልካም ምኞታቸውን ገለጡ ያለውን ያው ግድ ነው መልካም ምኞት መግለጽ አይደለ። ዞ እነ ፍፄም ተቆጧቸው እነ ሙፍታም በቃ ከዚ በኋላ አንድነታችሁን ነው የምንፈልገው ወደ ነበራችሁበት ተመለሱ ሲሉም ተቆጥቷቸዋል ማለት ነው። ነገር ግን ምንም ስለ አለፈ ነገር ማውራት አንፈልግም ብለዋል ማለት ነው። ሃይሚም ብሩኬም ስላከበራችሁልኝ አስባችሁ ይሄን ስላደረጋችሁ ልኝ አመሰግናለሁ አለች። እኔ በጣም የገረመኝ ይሄ አይደለም፣ ይሄ ፓርት አይደለም። በጣም ያናደደኝ እና ያበዛጨኝ ማለት ነው በዳይ ማን ነው? ተበዳይ ማነው? ብሩኬ፣ አንተ በዳይ ነክ አደለ ዋገጭ የምትለው ተበዳይ ብትሆኑ እንኳን ራሱ ዛሬ የሀይሚ የደስታዋ ቀን ነው። የልፋቷ ውጤት ነው አደለ? ያዘጋጀችልክ ያዘጋጀው ኬኩን ምናምን ያዘጋጀው እንድትደሰት አይደለ? ሀይሚ እፏ እንድትላ ብላ አስበህ አደለ እንዴ? ታዲያ በዛሬ በደስታዋ ቀን ደስተኛ ቢያንስ እንኳን ባትታረቁ እንኳን ደስተኛ ለምን አትሆኑም? ድራማችሁ ቀጣይነት እንኳን ቢኖረው ለምን ደስተኛ አትሆኑም? ለምን በዚህ ልክ ታገረጣታለክ? ራስን እንደ ተበዳይ ምናምን አድርገህ ትቆልላለክ። እንዲ ራስን ምን ሆነ ነው ስለ መለያየት ተዋራል። የምን መለያየት ነው ደግሞ በእቶኛል ከአንቺ ጋር ስልክ ደግመሽ እንዳትደውይ ነው ያልከው አይደል? ትናንትና ለምድር እንደማይደወልል ይደወልልሃል እንጂ አንተ ጋር ያልተደወለ ማልጋል ይደወል ነው። እኔ በጣም ይገርመኛል። ብሩኬ ማለት ነው ራሱን ሁልጊዜ ጊዜ የሚያደርገው ልክ እንደ ተበዳይ ምናምን፣ ልክ አንዳንድ ቀን እንኳን እንደ በዳይ ምናምን ነገር አይሰማም፣ ራሱን እንዲሰማ ምናምን አያደርግም። ከዛ ሀይሚ ደግሞ እኮ አስረግጣ ነገረች፣ ስታምንበት ይቅርታ ጠይቃለችክ። ኤግዛክትሊ ማይ ኩዊን፣ አንቺ ትክክል ነሽ። አንድን ነገር ስታምንበት

ጥፋተኛም ልሆን እችላለሁ ላልሆንም እችላለሁ በማለት በሌላ ዓለም ውስጥ እኮ ገብተክ ነው የቀበጣጠርክ። ይቅርታ ለመጠየቅ ያችን ሁለት ፍሬ አበባ የአምስት ብር አበባ ይዘው ሄድከው ይቅርታ ለመጠየቅ ማለት ነው። አቶ ብሩኬ እንነግርሃለን። ስተትህን ስታምንበት ስትጸጸት ይቅርታ ጠይቃት። ሳታምንበት ግን ያንን አበባን ጠልጥለ ይዘ ሄደ ይቅርታ ማለት አስፈላጊ አይደለም። ይሄንን ለልጅቷ ማስጠቆር ነው የሚሆነው። ሃይሚ ንግስት ነች። ሃይሚ ንግስት ነች። ሃይሚን ማንንም ዘላን እየተነሳፋን እንዴ ከፍትባት አልፈልግም እኔ በግሌ። ስለዚህ አንተ እያደረክ ያለው ሀይሚ እንድትረገጥ ነው። አሁን ዛሬ አንተ ራስን ያደረግከው ልክ አንተ እንደ ተበዳይ አድርገህ ነው። ራስን ምናምን ነገር ቆልለክ ረግጠህ የወጣው የልጅቷን ደስታ ቀን ማለት ነው። እውነት ለሀይሚ ደስታ ብትመኝ ብታስብ ኖሮ ይሄንን ኬክ ስገዘው ስታዘጋጀው ከአንተ ውጭ ማንም አልገዛውም ይችን ቀን በደስታ ታሳልፋት ነበረ። ሴት ልጅ ነች መቼስ እኔ በቃኝ፣ እዚህ ጋር እንታረቅ፣ ሰላም እናወርድ ምናምን አትልክም። ምክንያቱም የበደልካት በደልም ሊኖር ይችላል። ነገር ግን አንተ ደግሞ ያንን ሁሉ የራስን ስህተት ለመሸፋፈን ያንን ሰው አመጣክ፣ እሷን አስጠቆርክ፣ አስረገጥክ። ዛሬ ደግሞ በድጋሚ ታሰድባታለክ። በድለሸዋል፣ አየሽ፣ አይፈልግሽም ጥሎ ሄደ እያሉ ላሞች ሲረግጧት ያመሻሉ። አንተ በምታደርጋቸው ክፍተት አንድ ቀን እንኳን እንደ ትልቅ ሰው ተረጋግተክ ማውራት ችግርን መፍታት አትፈልግም። ስለ መለየት ሰበብ ነው የምትፈልገው ከእሷ ለመራቅ። ቀጣይ ደግሞ ምንም፣ ቅድም የሰማሁት ነገር ነው ሴት ይዞ ይመጣል ተብሏል። ሴት ትመጣለችው አሉ ከሱ ጋር ማለት ነው። ልንገራችሁ ብዬ ነው። ከወዲሁ ጨጓራችሁን እያቃጠላችሁ ጠብቁት እና ሁል ጊዜ ራሳችንን ልክ፣ አንዳንድ ጊዜ እንኳን እንደ በዳይ ይሰማን፣ ሁል ጊዜ እንደ ተበዳይ ምናምን ራሳችንን አድርገን ባናስብ ጥሩ ነው። አሁን ይችል የአንገቷን ደፋች ኩርምታለች፣ ምናምን ነገር ከፍቷታል እኮ አውቃ እኮ ነው ሃይሚ በጣም ነው የከፋት፣ በጣም ነው የተሰማት። ገብቷችኋል? አሁን እሷ ዝቅ ብላ እንኳን ብትለምን ዝክብ ላይ ይቅርታ፣ ሁሉም ለተፈጠረው ነገር በቃ ሰላም እንፍጠር፣ ይሄ ደስተ ቀን ነው እንኳን ብትል፣ እንኳን ለመንሹ ነው የምትባለው እንጂ ለመነሽ አትባለም። አንቺ ለምነሹ ነው የሚሏት የሚያበሸቃቅጧት ማለት ነው። እኔ ስለማቅ ነው ጠንቅቄ ማለት ነው። ገና ሳያወሩ ታቃለ ምን እንደሚያስቡ ማለት ነው። እኔ የሚያሳየኝ ብሩኬ ለሀይሚ ምንም ያክል ቦታ ሩብ ያክል እንደሌለው ነው። ምክንያቱም አሁን እሷ ገና ምንም አላወራችም፣ እሱ ነው ተውኝ ልቀቁኝ በእቶልኛል በቀኝ በቀኝ። ከዚ በኋላ ምንድን ነው የያዙ የሊቀቁኝ? አንተ ሀይሚ ነፍስ አጥፍታለች እንዲ ያዙ ሊቀቁኝ። እንደዛ አላበዘከውም እንዴ? አላበዘከው? እነዚህ ጓደኞቻችሁ እንኳን ተሰብስበው ለሀይሚ ደስታ ብለው ይሄ ሁሉ አድርገው፣ አንተ ግን ተኮፈስክ፣ ከጀነንክ ማለት ነው። ምን ነው እንደዚህ ከኮፈስክ? ምን ነው ከኔ ውጭ ወንድ የለም አልክሳ? በጣም ማረም ሲበዛ ይመራል። አረጋገው ኳስ በመሬት አባቴ። ጥፋት ግን ካመንክ ይቅርታ ተጠየቅ ከልብክ። መስመር ይዛችሁ ወደ ነበራችሁበት ቦታ ብትመለሱ ጥሩ ነው። ሲጀመር ያችን ነገር እዛ ጋር የተደረገችው ያ ልጅ እዛ ቤት የመጣበት ራሱን የቻለው ምክንያት አለ። እሱ ምንድነው የራስን ስም ነፃ ለማውጣት አሁን፣ ብሮኬ ራሱን ነፃ አውጥቷል። ያችን ጥፋቱን በካሜራ ጀርባ ያጠፋትን ጥፋት በዝ በወንድ አምጥቶ አካክሶታል፣ ስሙን አድሶታል። እነዚህ ደግሞ ንፍጣሞች ማለት ነው። ምን እንደተፈጠረ ሳያውቁ መተው በየቤቱ እየዞሩ ኮመንት ላይ ይሳደባሉ። ንፍጥሽ፣ ንፍጣሙላ ብትሳደቡ ባትሳደቡ እኔ ምንም አይመስለኝም። ባይደዋይ ምንም እኔ ለስድብ ምንም ቦታ የለኝም። እኔ የሚታየኝ ሁሉ ጊዜም የሀይሚ ንግስትነት ነው። ሀይሚ ከፍ እንድትል ነው የምፈልገው ከፍ ብላ ማየት ነው የምፈልገው። ሀይሚ መቼም ዝቅ ብላ ማየት አልፈልግም። እኔ የምፈልገው የእሷን ከፍታ ነው። አው እኔ እያልኩ ያለሁት ብሩኬ፣ ያ ክብራት ይውደዳት፣ በሻለው መጠን ፍቅር ይስጣት፣ ስተቱን ይመን፣ ሲያምንበት ደግሞ ይቅርታ ይጠይቃት። ሁሉ ጊዜ ደጋግመክ ስንት ጊዜ ነው ይቅርታ የምትጠይቀኝ አለችው። እኛ ሳናይ ከካሜራ ጀርባ ስንት ጊዜ ሰብሯት ይሆናል፣ ስንት ጊዜ ገላት ተነስታ ይሆን? አዎ መሰበር እንደም ከሞት አይተናነስም። አዎ እውነት ነው። ምላችሁ መሰበር መጎዳት በምትወዱት ሰው ከሞት አይተናነስም። አስባችሁታል? ጥርስ ሞኝ ነው። ፈገግ እያለ ካሜራ ላይ ከካሜራ ጀርባ ማታ በሯን ዘግታ ደመን ባያነባች። እዚ ጋር ደግሞ ደስታዋን እንኳን እንዳታጻጥም ልክ ራሱን ምናምን ኮፈሰ ኮፈሰ ቆለለ ማለት ነው ኳሪው መጀመሪያ ማነህ አንተ ራስን የምትቆልለው? እንዴት እንዴት ነው የምታስበው? እነዚህ እኮ እነዚህ ቅምጦችን ማለት ነው። እነዚህ ጊዜያቸው ያለፈ ቅምጦች ቀብራራ እያሉ ቢያቆለባብሱ ከራሱ እነሱ ተስፋ ስለቆረጡ ነው። ግብታችኋል ሐይሚ የሆነ ጊዜ ምናለች ላይ ብላኝ፣ ይሄ የኔ ጊዜ ነው፣ ጊዜን እንድጠቀምበት ተውኝ፣ እናንተ ጊዜ አልፏል አለች። ልክ እኮ ነች። እግዚአብሔርን እነሱ ጊዜያቸውን ስላለፈ ስላቃጠሉ የሰውን ጊዜ ለማቃጠል እሱ ስለሚገፋፉት ምናምን ደራተው ነፋፋ ምናምን ነገር ምንም ጥፋት እንደሌለበት ሰው ደግሞ አለቀስሽ ምናምን ለብሩክ የምትሉ ሰዎች ማለት ነው። እኔ ያለቀስኩትኝ የሃይም እድሏ ምናምን ነገር አሳዝኖ ነው ማለት ነው። ለብሩክ የማለቅ ሰው ለምንድን ነው? በእርግጥ እኔ እንደናንተ አረመኔ አይደለሁኝም። በእርግጥ ግን አንዳንድ ጊዜ ደግሞ ያናድደኛል። ሲያናድደኝ ልክ ልኩን ነው የምነግረው። ልብ ይስጥህ። ለማንኛውም ሀይሚዬ ግን አትከፊ፣ ፈታ ቤልኝ እናቴዋ። ነገ ደግሞ ታርቀው ይመጣሉ።